በሕይወት ከሌሉ ታጋቾች ጋር ተያይዞ የተነሳ ውዝግብ ቁልፍ የተባሉ የሰላም እቅዱ ነጥቦች ገና ባልተፈቱበት ሁኔታ አሁን የታየው የሰላም ተስፋ ተመልሶ እንዳይጨልም ስጋት አሳድሯል ትላንት ሐማስ በሕይወት የሌሉ 28 የታጋች አስክሬኖች በሙሉ መመለስ ሲገባው አራት ብቻ ልኳል በሚል የተፈጠረውን ውዝግብ ሌሊቱን አራት ተጨማሪ አስክሬን ልኮ ለማርገብ ሞክሯል በእርግጥም እስራኤል የራፋ ማቋረጫዎች ተዘግተው እንደሚቆዩ ያወጣቸውን መግለጫ ልታዘገይ ተገዳለች። ከትላንት በስቲያም ሻርሜል ሼክ ላይ ታላላቅ ስምምነቶች እንዲደረሱ ማድረግ ልማዴ ነው ሲሉ የተሰሙት የአሜሪካ ፕሬዚዳንት ዶናልድ ትራምፕ በማግስቱ ዋሽንግተን ላይ ሐማስ ትጥቅ ካልፈታም እኛው ራሳችን በግድም ቢሆን እናስፈተዋለን በማለት ሲዝቱ አምሽተዋል። ይሄ የፕሬዚዳንቱ አባባል ምናልባትም ለጊዜውም ቢሆን የጥይት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 ተኩስ አቁም ካልተከበረ ደግሞ በጋዛ ለመፈጸም የታሰበ ሁሉ ወረቀት ላይ ይቀራል። ለአብነትም በ20 ነጥቦች የተካተተው የትራምፕ የሰላም ዕቅድ 15ኛው ነጥብ በጋዛም የሚሰማራን ጊዜያዊ ዓለም አቀፍ ኃይል አሜሪካም ከሌሎች የአረብና ዓለም አቀፍ አጋሮቿ ጋር በመሆን እንደምታዋቀር ሲገልጽ ተኩስ አቁም ካልተከበረና ሐማስና ሌሎች ታጣቂ ቡድኖች መሳሪያ ካልጣሉ ተፈጻሚ ሊሆን አይችልም ብለዋል ታዛቢዎቹ። ሐማስ በቀጥታም ሆነ በተዘዋዋሪ በወደፊቱ ጋዛ ምንም አይነት ሚና አይኖረውም እየተባለ እንዴት ትጥቅ ሊፈታ ይችላል? በማለት ይጠይቃሉ። ይህ በእንዲህ እንዳለ እስራኤል በጋዛ ፈጽማለች ላሉት የጅምላ ጭፍጨፋ ልትጠየቅ ይገባል እያሉ ናቸው ስፔንና ደቡብ አፍሪካም በጋዛ ተኩስ አቁም ተደረሰ ማለት እስራኤል የሰራችው ጥፋት ተሻረ ማለት አይደለም ብለዋል ሀገሮቹ። በዓለም አቀፍ የወንጀል ችሎት ከዚህ ቀደም የተከፈተው ፋይል እንደገና ተንቀሳቅሶ የጭፍጨፋው ዋነኛ ተዋንያን ለፍርድ ሊቀርቡ እንደሚገባም ሲኤንኤን እንደዘገበው